እርግብ ተምቾን ከሀገር የዛኝ ጥፋ ብላ አለችው። ተምቾ እርግብ በጣም ናፍቀው ስለነበረ እርግብን ስላገኛት በጣም ደስ ብሎታል። አሁን ላይ እርግብ አክስቷ ወይዘሮ ባዩሽ እና እንደዚሁም በፖሊስ እየተፈለገች ስለሆነ ከሀገር መውጣት ትፈልጋለች። ለዚህ ደግሞ ያላት አማራጭ ተምቾ ብቻ ነበረ። ሰላም ሰላም፣ ጤና ይስጥልኝ ወድና የተከበራችሁ ወደ ቻናላችን የቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ ሲሆናቸው ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ላይክ ሰብስክራይብ ለምታደርጉ ከልብ አመሰግናለሁ። ኖላዊ ድራማ ክፍል ዘጠና ሶስት ከትላንትና የቀጠለ ይቀጠለ ይዤላችሁ መጥቻለሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ይቆዩ። በትላንትናው ክፍል ላይ እርግብ ለተምቾ እንደደወለችለት ነገዳችሁ ነበር እርግብ ተምቾን ላገኘ ይፈልጋለሁ አለችው ተምቾ እርግብ ስለደወለችለት በጣም ደስ ብሎታል በዚህም ተስማምቶ ከእርግብ ጋር ይገናኛሉ። እርግብን ባገኘችው ሰዓት ከዚህ ሀገር ይዝኸኝ እንድትወጣ ፈልጋለሁ። ያለኝ አማራጭ አንተ ብቻ ነው። አሁን በጣም ትልቅ ችግር ውስጥ ነው ያለሁት፣ ፖሊሶቹም እንደዚሁ ማክስቴም እየፈለገችኝ ነው። ስለዚህ ይዝኝ ጥፋ ካፈቀድከኝ አለችው። ተምቾም እንዴ ለምንድን ነው ይዤሽ የምጠፋው? ደግሞ የት ነው የምንሄደው? አላት። እሷም አሜሪካ ነው አለችው። ተምቾ በጣም በመደንገጥ አሜሪካ አለ። ተምቾ ሁሉንም ነገር ረስቶታል። እርግብ ግን ተምቾ ከአሜሪካ የመጣ እንደሆነ አድርጋ ስለሆነ የምታስበው ይዟት እንዲሄድ ትፈልጋለች። ከዛ ተምቾ በጣም ደነገጠ። ቆይ አንቺ ለምንድን ነው መጥፋት የምትፈልገው? ወይዘሮ ሜላት እንደዚህ ያደረግሻት አንቺ ነሽ እንዴ አላት። እሷም በጨራሽ የሚሄድለው ማለችው። እና አንቺ ካልሆንሽ ምን አስፈራሽ? እውነቱን ሁሉ ተናገሪ። እዚህ ጋር እኮ አንቺ ምንም ጥፋት የለብሽም ጥፋቱን ሁሉ የሰራችው አክስትሽ ናት፣ ስለዚህ እሷን አጋጫት አላት። እርግብም አክስቴ ትገለኛለች ቀላል ሴት አይደለችም፣ ስለዚህ ያለኝ አማራጭ ከዚህ ሀገር መጥፋት ብቻ ነው አለች። ነገር ግን ደግሞ ተምቾ ይህን ማድረግ አልችልም አላት። ለምን ስትለው፣ ምክንያቱም ጓደኛዬን ማጣት ስለማልፈልግ አላት። ማነው ጓደኛ ደግሞ ስትለው፣ በቃ እሱን ሌላ ጊዜ ነግርሻለው አላት። ተምቾ አሁን ላይ እርግብን ስላገኛት በጣም ደስ ቢለውም ነገር ግን ደግሞ አሴር እርግብ እሱ ጋር እንዳለች ካወቀ በጣም እንደሚጣሉ እያሰበ በጣም ተጨንቋል። ነገር ግን ደግሞ እርግብንም ማጣት አይፈልግም። እሱ እኮ ለፎንቀው ሲሆነው እንደዚህ የሚሆነው አይደል? እኔም ለፎንቀው ስል ምንም አደርጋለሁኝ አለ። ተምቾ አሁን ላይ ያለው አማራጭ አጎቶ ብቻ ነው። ስለዚህ ለአጎቴ ሁሉንም ነገር ነግሬው ባለፈውም እንደውም እሷ ምንም ነገር አትሆንም እሷን የምናድንበትን አጋጣሚ እንፈልጋለን ብሎኛል። ስለዚህ ላጎት ልንገረው ብሎ ተምቾ እርግብ እንደመጣችና ከሀገር ይዟት እንዲወጣ እንደጠየቀችው ላጎቱ ነገረው። አጎቱም ደግሞ ተምቾ እንዲጎዳ ስለማይፈልግ የዚህ ሁሉ ነገር ጠንሳሽ ደግሞ አክስቷ እንደሆነች በምርምረው ሁሉ ስላረጋገጠ እርግብን ሊረዳት ፈቃደኛ እንደሆነ ነገረው። ተምቾን በጣም በዚህ ተደስቶ አጎቱን እና እርግብን ሊያገናኛቸው ተስማሙ። ታምቾ ደግሞ ግን እርግብ እውነቱን ካወቀች እውነት ትርቀኝ ይሆን የሚል ሀሳብ አደረበት። ምክንያቱም እሷ የምታውቀው ከአሜሪካ የመጣ እንጂ የሀና ሰው እንደሆነ በጭራሽ አታውቅም። ስለዚህ እውነቱን ስታውቅ ልትርቀኝ ትችላለች ነው ድንገራት አሁን እያለ ታምቾ ያስባል። ነገር ግን አጎቱ ምንም ነገር አይፈጠርም ብሎው ስላለው በዚህ በጣም ደስ ብሎታል። የተምቾም አጎት እርግብን አግኝቶ ሁሉንም ነገር በግልጽ መነጋገር እንዳለባቸው ይነግረዋል። ሁሉ ላይ እርግብ ከነ ተምቾ ጋር ሆነ ወይዘሮ ባዮሽን ለማጋለጥ መስማማት አለበት። ያ ካልሆነ ግን አክስቷ ወይዘሮ ባዮሽ የትም ብትገባ እንደማታመልጣት ስላወቀች ትገለኛለች ብላ በጣም ፈርታለች። ወይዘሮ ባዮሽም በሜላት ላይ አሁን ላይ ትልቅ ሴራ እያሰበች ነው። ምክንያቱም ከጊዜ በኋላ ወይዘሮ ሜላት ማስታወሱ አይቀርም። ስለዚህ ያን ጊዜ ደግሞ እኔ የምፈልገውን ነገር ሁሉ ማግኘት አልችልም ማለት ነው። ስለዚህ ሜላት መሞት አለባት፣ ያ ካልሆነ ግን በጣም ከባድ ነው። ሜሎ ካስታወሰች አትለቀኝም ብላ ወይዘሮ ባዮሽ በጣም ፈርታለች። አሁን ላይ ግን አቶ መስፍን ትኩረቱ ሁሉ ወይዘሮ ባዮሽ ላይ ሆኗል። ግን ደግሞ እርግብን የት እንዳደረገቻት እና የት እንዳለች ስለምታውቅ ወይዘሮ ባዮሽን መከታተል አለብን ብለው ተምቾ እና ሴር ወይዘሮ ባዮሽን እየተከታተሏት ነበር። ከዛ ወይዘሮ ባዮሽ ደግሞ እንደሚከታተሏት ከዚህም ቀደም እንደ ስለተናገረች አሁን ደግሞ ስታያቸው በቃ እነዚህ ሰዎች እየተከታተሉኝ ነው ማለት ነው። ስለዚህ መወገድ አለባቸው ብላ አስባለች። ወይዘሮ ባዮሽን እየተከታተሏት እያለ ነበረ እርግብ ለተምቾ የደወለችለት። ወይዘሮ ሜላትን እንደዚያ ያደረገቻት አክስቷ ወይዘሮ ባዮሽ እንደሆነች ለተምቾ ነግረዋለች እርግብ። አሁን ላይ ፖሊሶቹም ደግሞ ድጋሚ ቤተሰብ የሆነውን ሰው በቅርብ የሚገኙትን ሰዎች አሻራ እንዲሰጡ አስበዋል። ለዚህም ደግሞ ወይዘሮ ባዮሽ መካተት አለባት ብለው ስላሰቡ ወይዘሮ ወይዘሮ ባዮሽ ከደውለው እንድትመጣ ሲጠይቋት ወይዘሮ ባዮሽ በጣም ደነገጠች። እዴን ለምንድነው የምመጣው? አለች። አቶ መስፍንም ደግሞ እንዲህ ሜልኮ ቤት መታለች አጠይቀትም እንዴ። ደግሞ በዚውም ደግሞ ፖሊሶቹ በእናንተ የቅርብ የሆነ ሰው አሻራ መስጠት አለበት ብለው ስላሉ አንቺም እንድትካተች ነው ብሎ ጠየቃት። ወይዘሮ ባዮሽን በጣም ደነገጠች። ምን እኔ ደግሞ ምን ይሆን ብዬ ነው አሻራ የምሰጠው አለች። እንዴ አንቺ ቤተሰባችን አይደለሽም እንዴ? ስለዚህ አንቺም አሻራ መስጠት ይኖርብሻል አላት። አረን ያልመጣም፣ አሁን ሌላ ቦታ ነው ያለሁት ብላ ደንግጣ እየተንተባተበች ትመልስለታለች። አቶ መስፍንም እንዴ ለምንድን ነው የማትመጡት? በዛውም እኮ ሜሉ ቤት መጣለች ትጠይቂያታለሽ ሴላትም። እሷ ግን አረን ያልመጣም ብላ ስልኩን ትዘጋበታለች። አቶ መስፍን በጣም ገራ ተጋብቶ ወይዘሮ ባዩሽማ ከዚህ ጀርባ እንዳለች በጣም እርግጠኛ ነኝ እደርስበታለሁ ብሎ አቶ መስፍን ለብቻው ያወራል። ከዛ ለፖሊሶቹም ደግሞ ወይዘሮ ባዩሽ አሻራ መስጠት እንዳለባትና እሷ ግን አልፈልግም እንዳለች ስለዚህ አሻራው ደግሞ የእሷ በጣም ግዴታ እንደሚያስፈልግ ነገራቸው። እንዴ የምታውቀው ነገር አለ ወይም ሴትየዋን ተጠረጠራታለህ? እንዴት እንደዛ ለካሉት ፖሊሶቹ ብቻ አላምናትም የሚሉ በጣም የቅርበት ጓደኛዋ ናት፣ ግን ደግሞ በጣም ቀናተኛ ናት። ከእርግብም ጋር ደግሞ በጣም ይቀራረቡ ነበረ። ስለዚህ እሷ አሻራ መስጠት ይኖርባታል። አሁን ስነግራት ግን አልመጣም ነው ያለችኝ። እኔ ደግሞ ከዚህ ነገር ጀርባ እሷ እንዳለችበት በጣም እርግጠኛ ነኝ። ስለዚህ የእሷን አሻራ ካላስቸገርናችሁ ተቀበሉልን አለ አቶ መስፍን። ከዛ ፖሊሶቹም በጣም ጥሩ መረጃ ነው ብለው ቤቷን ታውቀዋለ እንዴ ብለው ጠየቁት። አቶ መስፍንን ቤቷን እንደማያውቀውና የት እንዳለች እንደማያውቀ ነገራቸው። ይህ ደግሞ እዚህ ሜሉን ለመጠየቅ ማምጣቷ ስለማይቀር ያን ጊዜን የደውልላቸኋለውኝ ብሎ ነገራቸው። በጣም ጥሩ ብለው ፖሊሶቹ የድንብላልን አሻራ እና ደግሞ የማማስ እስቴርን አሻራ ይዘው ይሄዳሉ። ወይዘሮ ሜላት ወደ ቤት ስትገባ እትዬ መጡ፣ እንዴት ኖት አሁን? ብላ ድንብላል ስትጠይቃት ወይዘሮ ሜላት ደግሞ ቆይ ደማንቺ ማነሽ? ብላ ጠየቀቻት። ከዛ እንዴ ብላ ድንብላል ብላል ደነገጠች። ከዛ ማስታወስ እንደማችል ሲነግሯት ድንብላል ብላል በጣም አዘነች። ወይኒያ ወይ አባቴ እያለች አለቀሰች። ወይዘሮ ሜላትን በጣም ግራ ስለገባት ቆይ ዚህ ቤት ስንት ሰው ነው የሚኖረው? ቆይኔ ምንድነ የሆንኩት እያለች ሁሉንም በጥያቄ ታስፈጥጣቸው ጀመር። አሁን ላይ የሀንዬ አባት አቶ ኖላዊ፣ ሀና ሙሉ ትኩረቷ እናቷ ላይ ስለሆነ በጣም ከብዷቸዋል። ሀናም ደግሞ ለአንድ ቀን ተለይታ ማታድረውን አባቷን አሁን እናቴ እናቴ እያለች አባቷን ረስታቸዋለች። በዚህም ደግሞ አቶ ኖላዊ በጣም ከፍቷቸዋል። ሃና አሁን ላይ አባቷ ምንም ትዝ እንኳን አይላትም፣ ስልክ እንኳን እየደወለች አጠይቃቸውም። አቶ ኖላዊ ግን የሀና ነገር በጣም ስላስጨነቃቸው ጠዋት ማታ እያለቀሱ አምላካቸውን ይማጸናሉ። ሃና እናቷ ባለማስታወሷ በጣም ቢከፋትም ግን ደግሞ ስለነቃችላት በጣም ደስ ብሏታል። አሁን ሙሉ ትኩረቷ ያለው እናቷ ላይ ነው። በዚህም ደግሞ ወይዘሮ ሜላት ስትንከባከባትና ብዙ ነገር ስታደርግላት በጣም ነው የሚገርማት። ቆይ እች ሴት ማናት? ቆይ ምን አደርጌላት ነው እንደዚህ የምትሆንልኝ? እያለች ሁልጊዜ ጥያቄ ይሆንባታል። እነሱም ደግሞ ብጠይቃቸው ምንም አይነት መልስ እየሰጧት አይደሉም። ምክንያቱም ዶክተሮቹ ከሚያስደነግጥ ነገር እና እንደዚሁም ደግሞ እሷ ላይ ትልቅ ተጽዕኖ የሚፈጥርባትን ነገር ባትነግሯት በጣም መልካም ነው ብለው ስለነገሯቸው አሁን አስራ ስድስት ዓመት ሙሉ ስትፈልጊያት የነበረችው ልጅ ናት ብለው ቢነግሯት ወይዘሮ ሜላት በጣም ልትደነግጥ ትችላለች ስለዚህ ይህንን ስለሚያስቡ ምንም ነገር አይነግሯትም ታምቾ እርግብን አሳልፎ ይሰጣት ሰጣት ይሆን ወይስ ደግሞ ይደብቃት ይሆን በቀጣይ ቪዲዮ የምናየው ይሆናል እስከ መጨረሻ የተከታተላችሁን ከልብ አመሰግናለሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ